አረ፣ ምን እናትሽ የቤት ሰራተኛ ስለሆነች አፍረሽባት እየካርሻት ነው? ነው ወይስ ይቅርታ አላደረግሽላት? ግን እኮ በቃ በሰዓቱ ልጅ ነበረች፣ ተደፈረች፣ ከዛ ወለደችሽ። ማሳደግ ስላልቻለች እዚህ በር ላይ ጥላሽ ሄደች። ግን እኮ አልተወችሽም አይደለም እንዴ? ተመልሳ መታ እዚህ እንደገና የቤት ሰራተኛ ሆና እየሰራች ነው። ወይ ከዚህ በላይ የምታደርግልሽ ምን እያልሽ ነው? ነው ወይስ ገና ከእንቅልፍሽ አልነቃሽም? እየቃዠሽ ነው። ካላመንሽኝ፣ እሰይ ወንድሜ እንኳን መጣሁ። ልጅቷ እኮ አንፈልግሽም አለኝ ብላን ትጨልል ነበረ። አሁን የጀመርሽልኝ ጨርሽልኝ። ስለምን ነበር እያወራሽ የነበረው? ካላመንኩ ምን ጨርሽልኝ። ኧረ አሁንም አክሮፈሽኛል። ችላ እያልሽኝ ነው። እንደዛ ነው አይደል? ሁ ቅድም ስትመጣ ብታያት፣ እንዴት እንደረች ብታያት ወንድሜ እ ወንድምሽ እኮ አይፈልግሽም። የምሬት ሆኖ ይመስልሻል? አላለችኝ መሰለህ? እኔ አንተ እህት ደግሞ ማለት ነው። ኧረ እሱ የተወጋው መድኃኒት እንደዚያ አስረስቶት ካልሆነ፣ መስጠት ሊረሳሽ አይችልም አልኳት። ከዚያ ግን ቆይ አንተ እስካሁን ድረስ እንደዚህ ሆነህ የት ነበር የቆየኸው? እኔ ቆየሁት ልብሴን ስቀይር እና ፊቴን ስታጠብ ነው። ደግሞ ባደርኩበት ልብስ አልመጣም ብዬሽ ነው። እባክህ አሁን ከዚህ ክፍል ውጣልን። ቁም ነገር እያወራን ነው። ቁም ነገር የሶስማ የእኔ ቆንጆ ይቅርታ ታደርጊልኝ። አስፈላጊ ነገር እያወራን እንደነበረ ለወንድምሽ ንገሪው። ፍራታ እውነትሽን ነው። ስለምን እያወራን ነበር? አሁንስ እየቀለድሽብን ነው። እንዲ ያለሽው በጣም ነው የሚያስጠላው። እንዴት ነው ከደቂቃዎች በፊት የነገርኩሽን ነገር አሁን ረስቻለሁ የምትኝ? ተረጋጊ እንጂ ስለምን እያወራችሁ ነበር? ገነት የኔ እናት ሆና እያለ ለምን የቤታችን ሰራተኛ እንደሆነች ጠይቀችኝ። መጀመሪያ እየቀለደች ነበር የመሰለኝ። ከዛ ደግሞ አንዳንድ ማሰብ የማልፈልጋቸውን ነገሮች እንዳስብ የሚያደርግ ነገር ነገረችኝ። ከዛ ልታብራራልኝ ስትል አንተ መጣ። እንዴት ነው እንደዚህ ልታስብ የቻልሽው? እርግጠኛ ነኝ። አይ እንደሱ አይደለም። ተደፍራ እንደወለደችኝ እና ልጅ ስለሆነች ማሳደግ ስላልቻለች አምጥታ ዚህ በር ላይ እንደጣለች ነገረችኝ። ይሄ ደግሞ ፈጥራ ስለመሰላ ብቻ አልታወራችልም። ኤፉዬም ሆነሻል አውቃለሁ። ቤተሰቦችሽ ማግኘት ትልቅ ጉጉታለሽ። በዛ ላይ ደግሞ ጽ እንደዚህ ስትነግርሽ ስትወዘጋገብ ትችላለሽ። ግን ገኒ እናትሽ እንደምትሆን እንዴት ብታስብቻለሽ? ጥላኝ ሄዳ ከዛ እኔም ፍለጋ እዚህ ቤት ውስጥ እንደመጣች ስትነግረኝ እንዴት አልጠረጥር አላሽም። በጣም ብዙ ጥያቄዎች ቢኖርብኝም እሷ ብትሆንስ እናቴ ብዬ አስቤያለሁ ማለት ገነት እናትሽ ናት? እያወራችሁ ያላችሁ ስለ ቤት ሰራተኛችን ስለ ገነት አይደለም አይደል? አንቺ ድምጽሽን ቀነሽ? ለምን ብዬ ቀንሳለሁ? ከማን ነው የምትሸሽው? አረ እባክሽ ቆይ፣ እኔ ከማን ልሸሽ እችላለሁ? ደሞ በገዛ ቤቴ ምን የሚያስፈራኝ ነገር አለ? ቆይ እፍራትን አይተሻታል እንዴ? አላየኋትም። ደሞ እሷን ለምን ፈልግሻት? ምን አገባሽ? በቃ አንቺ የተጠየቅሽውን የት እንዳለች ካወቅሽ መመለስ ነው። ከዛ ውጭ ምን ትቀባጥሪያለሽ? ምንም ነገር አያገባሽም። በደንብ ያገባኛል? ስሚ፣ ኤፉንና እዚህ ቤት ያሉ ሰዎችን ከእንዳንቺ አይነት እስስት መጠበቅ ግዴታ አለብን። ቆይ፣ አንቺ ነሽ አይደለሽ የፍራታ ሁሉን ነገር የነገርሻት አንቺ ግን ምን አይነት ወንፊት ነሽ ደግሞ? እንዴት ነገርኳት፣ ስለኔ የምታውቂው ነው ሁሉንም ነገር በስማ። አንቺ ነሽ እንዴ? ሌላ ሰው ስሎኝ እኮ በጣም ደነገጥኩ። ለአሁኑ እኔ ነኝ። ቆይ ግን አንቺ በዚህ ሰዓት ነው እንዴ የምትወጪው? እስከምትዘጋጅያች እኮ ሰዓት ሄዶብኝ ነው። በቃ ሁ ልሂድ። ቆይ አብረን እንወጣለን። ትንሽ እሸኝሻለሁ። እ ኤፉዬ እሸኝሻለሁ ነው ያልሽው? እርግጠኛን ነኝ እየቀለድሽ መሆን አለበት። አይ የምሬ ነው። እኔ ብለውጣ ስለሆነ በዛ አብረን ወጣ ብዬ ነው። ይፉዬ ሰሞኑን ግን ወጣ ወጣ ማለት አበዝተሻል። በሰላም ነው? በዛ ላይ የምትሄጂበትን አትናገሪ። በቃ ሉሊት እንሄድ ገኒቸው። ቆይ ልጅቷ ምን ሆናለች? ከናታን ጋር ቅድም እንደተኮራረፉ አልታረቁ ይሆን እንዴ? ለእሱ ያገዝኩ መስሏት ይሆናል። እንደዚህ በጥርጣሬ ነው የምታይኝ እንጂማ፣ የሆነ ነገር ባትሆን እንደዚህ አትሆንም። አንድ የሆነችው ነገር አለ። ገን እፉስ አንተ ልጅቷን ደግሞ እንደ ቅድሙ ምን አናዳሃት ነው እንደዚህ በተለይ አስተያየት አይታይኝ ሄደችው? እፍዋንቺን በተለየ አስተያየት አየች አዎ ለዛውም ታየኛለች ብዬ በማልጠብቀው አስተያየት እኮ ነው ያየችኝ እኔ ማ ምን አደረኩ ብዬ እኮ ደነገጥኩኝ ምን እሱ ብቻ እንዴ ሉሊትን እኮ ልሸኝሽ ብላ እኮ ተከተላት ነው የወጣችሁ ወዲኝ የወጡት ደግሞ ከመጀምሮ ነው ከሉሊት ጋ መሸኛኘት የተጀመሩት እኔ ምን አውቄ እኔ ኤፍራት የአንቺ ልጅ ናት። እንዴት ምን አስታውሰሽ ነው? ኧረ ምንም ምን የኤፍራት እናት ትጨቃጨቁ ሳምቼ ነው ና የምንድን ነው ያልወጣችሁ? ገያእንዲውጭ ላውራሽ ይሄ ወጣል። እስቲ ንገረኝ ጽዮን፣ ስለምንድን ነው የምታወራው? ኤፉ እንድትጠራጠር የሚያደርግ ነገር ተፈጥሯል? እግዚኦ፣ ላሳምናት ሞክሬ ያለሁ ያለ። ካሁን በኋላ ግን እንደዚያ ነገር የሚፈጠር ከሆነ ሁሉንም ነገር እነግራታለሁ። የኔ ጨርቃ ከዚህ በላይ ስትጎዳ ማየት አልፈልግም። ምንድነው እንድትጠራጠር ያደረጋት ነገር? ቅድም ክፍላችሁ ስመጣ ኮ የተለየ ስሜት አላየውባትም ነበር። ጽያውል ድንገት የምትፈነዳ ቦምቦ ናለች ማለት እሷ ናት የነገረቻት። ምንድን የነገረቻት? ምን አለቻት? ሁሉም ነገር ተደፍረሽ እንደወለድሻት እዚህ በር ሊያስቀምጥሻት እንደሄድ ጽዮንን አለቃት። እገላታለሁ። ግን ምን እያልሽ ነው የምትናገሪው? ነገር እኔንም ይጎዳኛል። ይህ እሷ ችግር አይደለም። በቃ የሆነ ነገር ታስታውሳለች፣ ከዛ ደግሞ ትረሳለች። ከዚህ በላይ ሌላም ችግር ሊፈጠር ይችላል። ዶክተሩን ሄጄ አማክሬው ነበር እየተጨናነቀ ስለሆነ ነው እንደዚህ አይነት ነገር እየተፈጠረ ያለው ብሎኛል። ለአሁኑ ተመልሳ መርሳቷ በጣም ጠቅሞናል። ኤፍኑ ዝግቡ ውስጥ ቢከታትም አላመነቻትም፣ የነገረቻትን እኔ ስገባ መልስ አረሳቸው። ግን አሁንም የመጣ ይምጣ እንጂ ይናገራት እኔ መደባበቁ ሳልችቶኛል። እስኪ አስበው አሁን ባለንበት ሁኔታ እንዴት ብዬ ነው ምነግራት? አንተንም እኔንም አታናገረንም ብንብላል ምጠፋብኝ በጣም አዝናለሁ ገኒ። ድጋሚ አጋጣሚውን ካገኘሁ ግን እነግራታለሁ። እኔ ከዚህ በላይ መታገስ አልችል። ቆይ እንድታብድልህ ነው የምትፈልገው? በዚህ ሁኔታ ብንነግራት ብዙ ነገር ተሳጣታለ። በመጀመሪያ አንተ ነው፣ ሲቀጥል እኔን እንደ እናቷ እንደ ጓደኛዋ የምታየኝ እኔን ወንድሟ ዳጊን፣ ቢኒን፣ ሁሉም አጠገቡ ያሉ ሰዎች እያወቁ ስላልነገሯት እንደ ጥላት ነው የምታያቸው። እስከ መቼ ነው ሳንነግራት የምቆየው? መቼ ነው እናቷ መሆንሽ የምንነግራት? ለምንድን ነው ይሄን ያራስ ወዳድ የምትሉ? አንቺ እሷን ካጣሽ ስለምትጎጅ ብቻ እያሰቃይሻት ነው። ምንም ይሁን ሁኔታው ሲገባት ይቅርትልሻለች። በዘገየም ቁጥር ነገሮች እየተበላሹ ይሄዳሉ። ከዚህ በላይ ሳይበላሹ ካንቺ ብታውቂ ጥሩ ነው። ከሌላ ሰው ካወቀች ግን ለማስረዳት ይከብድሻል። አንተ ብቻ ትንሽ ጊዜ ስጠኝ ዳጊዬ፣ ይሙት እኔ ራሴ እነግራታለሁ። ቃል እገባለሁ። አንተ ምን እንዳት ነግራት እኔ ቃል አስገብቼ እንደሆነ እነግራታለሁ። ብቻ ትንሽ ጊዜ ስጠኝ። የእኔ አንድ ወር። በአንድ ወር ውስጥ የማትነግሪያት ከሆነ ግን እኔ አልሰማሽ፣ ሁሉንም ነገር ራሴ ነግራታለሁ። አንድ ወር ራሱ በጣም ብዙ ነው፣ ግን ይሁን፣ ችግር የለው። አንድ ወር እኮ ትንሽ ነው። ምን አላት። እሺ በቃ ይሁን፣ ሞክራለሁ። ወይ እውነቴን ነው፣ እዚህ ቤት መቀመጥ አልፈልግም ቢኒ። እውነት በጣም ነው የደበረኝ። ተረድቼሻለሁ እኮ አው አውቃለሁ እንደሚደብርሽ። እሺ ዛሬ ስራ አለህ እንዴ? በእናትህ ከዚህ ቤት አስወጣኝ፣ የትም ይሁን ግን በቃ ከዚህ ቤት አስወጣኝ። ካልሆነ ግን አብዳለሁ። አሽ ስራ እንኳን የለኝም፣ መጣለሁ። ይጀሽ፣ ወጣለሁ ግን እኮ አሁን ሰዓቱ ገና ነው። በዚህ ሰዓት በፀሐይ የት ጅ እሄዳለሁ? ማለት ፀሐዩ ለአንቺ ከብዳል፣ አጎቴ። በቃ እዚህ ዋሏ። ዋናው ነገር አንድ ላይ እዚህ መዋላቸው ያለ አጎቴ። እኔ ቤቱን ጸዳጸዳ አድርጌ ምግብ ሰራላቸዋለሁ። ከዛ ምሳችሁን እዚህ ትበላላችሁ። ሲመሻሽ ወግ ታደርጋላችሁ። ከዛ እንደም በዛው ወደ ቤቷ ተሸኘታለ። ዳጌ ቆይ አንተስ ከእኛ ጋር ትውልም በኋላ ቢደብረስ? አራጉቴ ለምን ይደብረኛል? እንደውም አብሬያቸው ጭወትና ትንሽ ቆይቼ እወጣለሁ። በዘንም ደግሞ አቤል እናገኘዋለሁ። እሺ ዳጌ ስምኝም፣ ማጽዬ ወይ እኛ ቤት መጭ። ይደብርሻል እንዴ? አረ አይደብረኝም። እኔ የምፈልገው ብቼ ነው እ ከራሴ ጋር ለማውራት ብቻ ነው ከራሴ ጋር ሳወራ ውስጥ ጥሩ ነገር አያስብም። ከዛ ደግሞ ከዛ ሀሳብ ለመውጣትና ራሴን ለማስቆም ስሞክር የበለጠ አይምሮ ይጨናነቃል። ቢያንስ ግን ከሰው ጋር ሳወራና ስጫወት ደህና ሆናለሁ። እሺ በቃ መጣው ተዘጋጅተሽ ተስተጣበቂኝ። እሺ እጠብቃለሁ። ቁርስ እየበላው ነው። በቃ አልቆይም መጣው። እሺ እሺ እሺ እሺ አጎቴ ከዚህ ልጅ ፍቅር ይዟና ያለ ግን እኮ የሆነ ሰው ሲሉ እንደሰማሁት ጺ ዘመዳችን ናት። እንዴት? ማን ብሎ ነው እሷ ዘመዳችን የምትሆነው? ይፉ የኔ እህት ናት። አንተ ደግሞ ለእኔ አጎት ከሆንክ ለእሷም አጎት ትሆናለ። የግድ ከአባዬ መውለድ የለባትም ማየለ አንተ አጎቷ እንድትሆን እና የፍራታና ጺ ሆነ ምን ያገናኛቸው? እንዴ በደንብ ይገናኛሉ እንጂ እህቴ እናታ ነስታገባው የሚወልዱት ልጅ አንተን አጎቴ ሲሆን ደግሞ አክስቴ ይሏታል። ቢሆን ቢሆን ነገር ጽ ዘመዳችን ናት። አይ ሱልክ አይደለም። ደግሞ እኔና ጽሆነም ቢሆን ምንም ግንኙነት አይኖረንም እስከምትድን ድረስ ነው። ከዳነች በኋላ ደግሞ ሁሉም ነገር እንደ ቀድሞ ይሆናል። አይ አጎቴ፣ እኔ ግን ምንም ነገር እንደነበር ይመለሳም ብዬ አላስብም። ስለ እሷ ስትወራ እኮ አይን ላይ ብርሃን ነው የሚታየው፣ ፊት እንዴት ፈገግ እንደሚል ብታዩ። ትቀልዳለ አለ ዛሬ ምን ለማድረግ ነው ያሰብሽው? አ ማለት ቆይ ምን ለማድረግ ላስብ እችላለሁ? ዛሬ ወደ ተግባር መግባት አለብሽ። ዛሬ ማታ አዲስ ነገር መስማት ፈልጋለሁ። በተግባር የተደገፈ አዲስ ነገር። እንዴ? ማለት በዚህ ፍጥነት ምን ላገኝ እችላለሁ? ይህን ነገር ለማግኘት እኮ የተወሰነ ጊዜ ያስፈልጋል። እኔ ደግሞ ጊዜ የለኝም። በአስቸኳይ ስራ መጀመርሽ የሚያረጋግጥ መረጃ እፈልጋለሁ። አሁንስ ልሽ ጭኝ እያሰብሽ እንዳልሆነ በምን አውቃለሁ አንቺ ጊዜውን የምትፈልጊው እኔን የምታጠምጅበት ነገር እስከምታገኝ ድረስ እንደሆነ በምን አውቃለሁ? አረ በፍጹም እንደዛ አይደለም። እንዴ አለቀን እስከማናገር ትንሽ ጊዜ ስጪኝ ያልኩት ወይዘሮ እየተዋወቅን አይታወቅን ባንተላለቅ ጥሩ ነው። እኔ አንችን በደንብ አውቅሻለሁ። ዛሬ በራሽ መንገድ አንድ መረጃ ይዘሽልኝ ነይ። ከዛ ደግሞ ወደ ሴቶች የምትሄጂበትን ቀን እርግጠኛ ስትሆኚ ሸሚስ ላይ ወይም የሆነ ቦታ ካሜራን ገጥምልሻለን። አሁን በቃ ሂጂ። ይሄን ያልከሸኝ ነው። ይበቃሻል እንዴ

ትመጣለብህ ብዬ አልጠበኩም ነበር። ና ቁጭ ና፣ ቁርስ ንብ ገኒ ገኒ። አይ ጠግቤ ያለሁ ምንም አልፈልግም። ጽዬ በልተሽ ጨርሽ ያበቃ ልጅሽ እወጣለሁ። አቤት ግን ነው ተቀምጠ፣ ቁርስ ላቅርብልህ። እኔም የጠራዎች እንድታመጭለት ነበር እሱ ግን በልቼ ነው የመጣሁት፣ አለ በልቼ ነው የመጣሁት። ዳጊ የሚጣፍጥ ቁርስ ሰርፎ አበላኝ። በቃ ተቀመጥና በልቼ ስንጨርስ እንሄዳለን። ዘና አመሰግናለሁ ለቁርሴ። እንዴ! አይ ስለጠገብኩ ነው። ገን የባልበላ ኖሮ ምን እንደምል ታውቂያለሽ? ከጠገብኩ ጠገብኩ፣ ካልጠገብኩ ደግሞ ምን ችግር አለው? እሺ እንግዲህ፣ ምን ይደረጋል። መቼም ከዳጊ ጋር አብሮ እየኖሩ ቁርስ አለመብላት ዘበት ነው። በቁርስ ጉዳይ ልክ እንደ ጽዮን ነው አመለካከቱ። ቁርሱን ከሚዘን ምሳውና ራቱ ቢቀርበት ይመርጣል። አዎ ልክ ነው። ጠዋት ምንም ቢሆን ሳይበላ መውጣት የለበትም። ቁርስ ከተበላ፣ ምሳ ከተገኘ ይበላል፣ ካልተገኘም ችግር የለውም። ቁርሳችን የቀናችን መጀመሪያ ነው። ጥሩ ቁርስ ከበላን ጥሩ ቀን እናሳልፋለን። ያው ደግሞ በተቃራኒው ጥሩ ቁርስ ካልበላን ቀናችን የተበላሽ ይሆናል። ይህማ ጥሩ አመለካከት አይመስለኝም። ለቁርስ ያለሽ ፍቅር ከቀኑ ጋር የተያያዘ አይመስለኝም ነበር። አይምሯችን የነገር ነውን ይቀበላል ይባላል አንቺም አይምሮሽን ጥሩ ያልሆነ ልምድ እየነገርሽ ነው ያለችው። ቁርስ በላሽም አልበላሽም ቀንሽ አይበላሽም። ቀንሽ በቀንሽ ውስጥ የምሰሩ በመልካም ነገርሽ ይወሰናል። ቀንሽን መልካምም መጥፎ የምታደርገው አንቺ ነሽ። ለነገሩ መተግበር እንደማውራት ቀላል አይደለም። ከዛ የሴትዮ ተለያይቶች እስካገኝሽ እንዴት ቸኩዬ እንደነበር። ቆይ አንተ ሰውዬ ችግርህ ምንድን ምንድነው? እኔ ከዚህ ብን ብዬሽ እንጠፋለን ሀሳብህ። አረ ጠላትሽ ብን ይበል። አንቺ ምን ቦጣሽ ሰውዬ። የእኔ ብስጭት አንተ የደስታ ምንጭ ነው እንዴ? ምን ያህል እንደምጠላ ታውቃለህ? በህይወቴ እንኳን ላይ አልፈልግም። በቃ በጣም ነው የምጠላ። እሱ አያሳስብሽ። ከዚህ በኋላ በጣም ትወጂኛለሽ። ይልቃውና የመኪና ውስጥ ጊዜ ማሳይሽ ነገር አለ። ማ እኔ ነኝ? አንተ መኪና ውስጥ የሚገባው እሱ መቼም አይሆንም። ስታይኝ ራሴ ምረው ውስጥ የማስገባ አሳ ምስላለሁ። ይሄኔ አልጅን ነው የምታደርገኝ። እንደፈለግሽ ግን አንቺ አንድ እርምጃ ወደኋላ ኋላ ባልሽ ቁጥር አንድ እርምጃ ወደዛ ደነዝ አፍቃሪ ፖሊሶች የሚቀርቡ ይሆናል። አልገባኝም። አሁን ደሞ ናታን ምን ልታደርገው እያሰብክ ነው? እሱ ነው የመኪናው ጊቢና ዳሪ ዘን ቆመን ነገር ስታሰቡ ስታሰሙ ባንተ ውሸት እና ማስፈራሪያ ተታልዬ መኪና ውስጥ የሚገባ ይመስላል? ይሄኔ አልጅን ነው የምመስልህ። እሺ በቃ ተይው። በጣም አዝናለሁ። ወዶ ያለው ያልሽውን ሰው የፈረድሽበት ራስሽን ምናልባት ትናንት ከሰዓት የት እንደነበር ነገሮች ቢሆን ጥሩ ነበር። ምን አይነት ሰው ነው? ለካሱ ምን ማስታወስ አይችልም። ምንድን ምንድነው ያልከው? ቆይ አንተ እንዴት ልታውቅ ቻልክ? አይሆንም አንተ ነበርክ። ቆይ የት ነበር ወሰድከው? ምንድነው ያሰራው? አዝናለሁ። ከዚህ በላይ ምንም ልረዳሽ አልችልም። ከዚህ በኋላ የናታን ህይወት አቆተለፋ

ነገርኩሽ፣ እሱ የሚታይ እንጂ የሚነገር ነገር አይደለም። እሺ፣ ብለሽ መኪና ውስጥ ግቢና ሁሉንም ነገር ላሳይሽ። ገምቼ ነበር። ከአንቺ ውጭ እኔን ሊጠይቅ የሚመጣ ሰው ነው? ተይ እንጂ ቢዝ እንዳዛትበ ምናልባት ኮ አልተመቻቸውም ይሆናል። ተይ ህዋን ምንም ለማስተባበል አትሞክሪ። እኔ ሁሉንም ነገር አውቀዋለሁ። ኤፍራታን ከነካሽ ሁሉም ሰው አንቺ ጠላት ነው የሚሆነው። በቃ እነሱ ታያቸው በክሽ እናው፣ እንዴት ነሽ? ምግብ እየሰጡሽ ነው አይደል? አይ ምግቡን መስጠት እንኳን እየሰጡኝ ነው ግን ማንም የሚያናግረኝ የለም። አሞኝ እንኳን ምን ሆንሽ ብሎ የሚጠይቀኝ ሰው የለም። ውሃ ሲጠማኝ ውሃ የሚሰጠኝ የለም። ይውዬ ሰው መሀል ቁጭ ብለሽ ሰው ይናፍቃል። እዛ ቤት ያሉት ባይወዱኝ እንኳን እንዴት ነሽ ብሎ ይጠይቁኝ ነበር። ቤዚዬ እንደ ተረዳሁት ከሆነ ሁሉም ጭንቀት ውስጥ ናቸው። እንደውም በጣም ነው የሚወዱሽ። አንቺን ጠልተውሽ ኮ አይደለም። ተይ ሄዋንዬ እኔ ከዚህ ልጣ እንጂ ማንንም ሰው አልፈልግም። ገንዘቤን ይጭነቀው እንጂ ቤቱን በምወዳቸው ሰዎች ብቻ ሙለዋለሁ። ሁሉንም ሰዎች ከቤት ያስወጣቸዋለሁ። ከዚህ በኋላ ማንም እኔን አያስፈራራኝም። ምንም የማጣው ነገር የለም። እንዴ ቆይ ደግሞ ምን ማለት ነው? ናታንን ላለማጣት ብዙ ነገሮች ሞክሬያለሁ። በአቅማ እንኳን ገነት ስታስፈራራኝ ይሁን ብዬ ተቀብያት፣ ያለችኝ ነገር በሙሉ ሳደርግላት ነበር ድርጅቱ በናቱ ስም ባይኖር ኖሮ ለይፍራት 15 ፐርሰንት እንድሰጣት አስፈራርታኝ ነበር። በእውነት እሷን በዚህ ልክ ለማስፈራራት ችላ ነበር እንዴ? ታውቂ ነበር እኮ። ለምንድን ነው እንደ አዲስ የገረመሽ? ምን አልሽኝ? በዚህ በጣም ይቅርታ፣ ምን ነበር ያልኩሽ? በሀሳብ ጠፍቼ እኮ ምን እንዳልሽኝም፣ ምን እንደመለስኩልሽ እራሱ አላወቅኩም። ስለምን እያሰብሽ ነው? እኔ እንጃ፣ እኔም አላቅም እኔ ምልሽ፣ ቤዝ ያፌት ከባለፈው በኋላ መጥቶ ጠይቆች ነበር? እንዴ ምን አባቱ ሊሰራ ይመጣል? ባለፈው ራሱ የመጣው ኤፍራታን እንደሚያገባት ሊነግረኝ ነው። ቆይ ቆይ፣ ይህ አገባታል ያለው ነገር የምሩን ነው እንዴ? አንቺ ለማናደድ አይደለም? አይ ያፌት የሆነ ነገር አድርጋለሁ ካለ እርግጠኛ ነው። ያለ ምክንያት አይፎክርም፣ ያደርገዋል። ዋው እንዴት አባቱ ነው የምታምሩ! እንዳንቺ አይነት ቆንጆ እዚያ አካባቢ ይገኛል ብዬ አላሰብኩም ነበር። አንተ ደግሞ በጣም ነው የምታስጠላው፣ እሺ የሆንክ ጉማሬ። ፊት፣ ይሄ ስድብሽና እንዴትሽ በኋላ ወደ ፍቅር እንዳይቀየርብሽ ብዙ አትንጨርጨር። እኔ ቤዛ ነኝ፣ ካንተ ፍቅር የሚይዘኝ ሲያልፍም አይነካካኝ። እሺ፣ በህልምም እንዳታስበው። እኔ ልክ እንዲህ በቀላሉ የምታገኝ ተራ ሴት አይደለሁም። አረ እባክሽ፣ እንደዛ ነው የሚሰማሽ? አንድ ነገር ልንገር፣ እኔ ከፈለኩ አንቺን ሳምንት ባልሞላ ጊዜ ውስጥ ወደ አልጋሽ መሄድ ይችላል። ግን ደግሞ እኔ ለሴት ልጅ ክብር ስላለኝ እንደዛ አላደርግም። ሲቀጥል አንቺን የመሰለች ጥጌረዳ መንከባከብ እንጂ መቅጠፍ አያስፈልግም። በህይወቴ እንደሱ ደረቅና አደርጋለሁ ያለውን ነገር ሳያደርግ የማያልፍ ሰው አይቼ አላውቅም። በዛች ቀን ወደ ህይወቴ ከገባ ጊዜ ጀምሮ ህይወቴን ሰላም ሰጥቶ አያውቅም። ማለቴ ሌላ ሰው ላይ እንደዚህ አይነት ነገር ሲያደርግ አይተሽ ታውቂያለሽ? አንቺ ጋርስ በነበረበት ሰዓት የሆነ ለየት ያለ ማለቴ ሊያጠራጥር የሚችል ነገር ወንጀለኞች የሚመስሉ አይነት ሰዎች አይተሽ ታቂያለሽ? እንዴ ህዋን፣ ምንድን ነው እንደ መርማሪ ፖሊስ እኮ ጥያቄውን በጥያቄ ላይ እኳ አከታተልሽ። አይ መርማሪ ፖሊስ ትቀልጃለሽ። አቤዝ እኔማ የሆነ ደካማ ጎን ከሷ አግኝቼ ከአንቺ እንድርቅ ለማድረግ ነበር። እሱን ያፌት ከመሆኑ ውጪ ምንም የምታቂው ነገር የለም ምን እንደሚሰራ የት እንደሚሄድ ምን እንደሚያደርግ እንኳን አታውቂ። እኔ የማውቀው ምን ያክል እንደሚያሰቃየኝ እንደነበር ብቻ ነው። የሚገርምሽ ነገር ለመጀመሪያ ጊዜ እነናታን ቤ ከገባ በኋላ በግድ እዛ እንድሄድ አደረገኝ። እሱን ደግሞ እኔን ምን ያክል እንደሚጎዳኝ ስለሚያውቅ ነው። እኔ እምልሽ በዚህ ልክ ቤት አስጠላሽ ለምንድን ነው? ወይስ ደግሞ የተናገረች ሰው አለ እንደዚህ ቤት ውስጥ? አይ ማንም አልተናገረኝም፣ ግን ደግሞ አስታወሽ ያለው ብዬ ደስ ሲለኝ ለደቂቃ አስታውስና ከደቂቃ በኋላ ደግሞ ምን እንዳስታወስኩኝ ስጠይቁኝ ሁሉን ነገር እረሳዋለሁ። ዛሬ በተለይ መናገር የሌለብኝን ነገር ሳልናገር አይቀርም። በቃ ምንም ማስታወስ፣ ለማን መናገር እንዳለብኝ ምንም ነገር አላውቅም። ኦኬ ለምን እንደዚህ አታረጊ? የሆነ ነገር ስታስታውሽ ማስታወሻ ደብተር አዘጋጅ። ከዛ ያስታውሽውን ነገር ጻፊው። ላይ ላይ ምንድነው የሚባለው? ደግመሽ ስረሽ ማለት ነው። ከዛ የጻፍሽውን ነገር ድጋሚ አንብብ። አዎ፣ ጥሩ ሀሳብ ነው። እስኪ ደግሞ እንደዛ አድርጌ ሞክረዋለሁ። በቃ ፈታ በሽ፣ ራስሽን ዘናርጊ። ወይስ ደግሞ የመም ስሜት ሆና እየተሰማሽ አይደለም? ማመም እንኳን አላመመኝም፣ ግን ደግሞ የሆነ ያስጨነቀኝ ነገር አለ። መተንፈስ ራሱ እየቻልኩ አይደለም። ምንድን ነው ቆንጆ? ምንድን ያስጨነቀሽ? አላውቅም ቢኒ። ምን እንደምፈልግ ምን እንደሚያስጨንቀኝ ምንም ነገር አላውቅም። ግን ብቻ ዝም ብሎ የመታፈን ስሜት ይሰማኛል። እኔ እያለሁ ማን አባቱ ነው የሚያፍንሽ? ማን ቀጥ ነው ወቅ አመሰግናለሁ። እሺ ለምኑ ነው? ምስካል መጀመሪያ ኤፍራታም ወንድሜም ሁሉም ፍቅረኛ እንደሆንክ ሲነግሩኝ አላመንኳቸውም ነበር። ያው ትንሽ ይሆናል ብዬ ጥርጣሬ ቢኖረኝም ምንም እንደማላስታውስና አንተንም ጭምር እንደረሳው ስታ ጥለኝ ትሄዳለህ ብዬ ፈርቼ ነበር። እንዴት እስከ ዛሬ ነገር አላሰብኩትም። ምኑ ነው ያላሰብከው? አንቺን ጥሎ መሄድ ኗ እስከ ዛሬ ለካ አንቺን ጥሎ መሄድ እንዳለብኝ እራሱ አላሰብኩም ነበር ማለት ነው። ይሄ ደረዛ በእኔ ላይ ሙድ እያስክ ነው። እንደሁም እንዳታናገረኝ እሺ። ምን እራሱ ባላናገርሽ ደስ ይለኛል። ኧረ እንደዛ ነው

ታጋ ለሳ ቀጫጫ በመሲ በጣም ነው የምትካበጅ እና ልውረድልህ። በጣም ከበድኩህ እንዴ? አሁንም አንዴ ቃል ገብቻለሁ። እሺ ብትል ራሱ አልወርድልህም ነበር። አሁን ማውራት እንችላለን። እዚህ ድረስ መምጣት ለማስፈልግ ደም መናገር የምትፈልገውን ነገር ቶሎ አትናገር። ለደም ደም እንደማጠመድከው እሱ አይጥ ነው እንዴ ወጣን ይያዝ። ለነገሩ ያው ገ አዲስ የማስገባው ወጥ ነበረ። ሳምፕሉ ምን ሲያይ ነው ታርኩት? ቆይ ለምን እናደረጋ ይሄ ምን ነው? ጭካኔ ጭካኔ ነው ያለሽ። እንዲያውም ሊያመሰግነኝ እኮ ነው የሚገባው፣ ማያውቀውን ዓለም ያሳየው አንተ ማን ስለሆንክ ነው እሱን የተለየ ዓለም የምታሳየው? አረባክ ከ ስለ መድኃኒትህም ልለምልህ ተሆን የምትወዳቸው ሰው የለ? እሺ በእናት ልለምልህ ተሆን ከዚህ በፊት ነገር ይሻል። እኔ እዚህ ምድር ላይ ምንም የምወደው ሰው የለኝም። አሁን የምወዶ የምኖረው እንዳንች ስ ስለዚህ በአንቺ ከመጡብኝ ምንም ምንም ነገር አድርጋል። ከመጀመሪያው ማወቂው ነበር የኔ እናታ ላይ ምንም ነገር ይዘበት አይደለም እኔ አንተ ጋር እንድቆይና እንደዚህ ልታላዝንብኝ ስለፈልክ ነው መኪና ውስጥ እንደ ገባ ናታን የሰው ህይወት አጥፍቷል። ምንድን ነው ያልከው? እኮ የእኔ ናታ በስርዓቱ እንኳን ትንኝ እኮ መግደል አይችልም። እና እንዴት ነው የሰው ህይወት አጠፋ ብላ የምትነግረኝ? መቼም ቢሆን ላምንህ አልችልም። ማመን አለማመን ያንችል ይሻሉ። ናታን ግን የአንድ ምስኪን ቤተሰብ አስተዳዳሪ የወጣት ህይወትን ቀጥፏል። ሚስት ነበረው እሱ የሚጦራቸውና የሚያስተዳድራቸው እናትና አባትም ነበሩት። እሱን እኔ መቼም አላምንህም። መቼም

ማስብስ ይሄ የፖሊስ እጅ ቢደርስ ምን ሊፈጠር እንደሚችል ከዚህ በፊትም ያልተዘጋ ፋይል ነበረበት። በዛ ላይ ያኔ ቢሆን እንዲፈታ ያደረኩት እኔ ነኝ። አሁን ደግሞ ከፈለኩ በዚህ ክስ ተመስርተውበት የሁለት ሰዎችን ሕይወት በማጥፋት እድሜ ልክ እንዲፈረድበት ማድረግ ይችላል። እዛ ምንድነ እባክህ ንገሪኝ እባክህ ምንድን የምትፈልገው በቃ እንደውም ትችዋለህ ምንም አልፈለግም አንቺ የሚማረክ ከቻልኩ ብቻ ይበቃኛል ማለት ነው ናታ እድሜ ልክ እንዲፈረድበት ካልፈለግሽ ወደድሽም ጠላሽም ሚስቴ ትሆኛለሽን